ሐሳዊ መሲህ እስራኤላዊ እንደሆነና ከነገደ ዳን የሚወጣ እንደሆነ ተናግረዋል። ከዳን ለመውጣቱ ያዕቆብ ስለ ዳን የተናገረው ይጠቅሱልናል። በእስራኤል ነገር ታሪክ የመጀመሪያውን ጣዖት አምልኮ የፈጸመው ነገድ የዳን ነገር ነው። ክርስቶስ ከይሁዳ ወገን የሆነ አንበሳ እንደሆነ ሁሉ ሐሳዊ መሲህም ደግሞ ከነገደ ዳን የሚወጣ አንበሳ ነገደ ዳንን ሐሳዊ መሲህ እንዴት ከኢትዮጵያና ኤርትራ ጋር

ሁለት ሀገራት ላይ የሚደረጉ እያንዳንዱ ነገር ነጸብራቅ ነውና ልብ ብላችሁ ለማየት ሞ ይህ ሐሳዊ መሲሕ እንደሚወጣበት የተነገረው የአይሁድ ዘር የዳን ነገድ መገኛው የት ነው የሚል ጥያቄ መፍጠሩ አይቀርም። በአሁኑ ሰዓት አይሁድ ነን የሚሉ የኢየሩሳሌም ነጭ አይሁዶች በዘረመን ወይም በዲኤንኤ በተደረገ ጥናት አብዛኞቹ ከራሺያ ግዛት ከሆነችው ኡር ወይም ኡራል ተራራ አካባቢ ካሉ የአሽከናዚ ህዝቦች የሚመዘዝ የዘር ግንድ እንዳላቸው ተረጋግጧል። በኢትዮጵያ የሚገኙ አይሁዶች ላይ ወይም ቤተ እስራኤሎች ላይ በተደረገ የዘረ መለዴኔ ምርመራ ደግሞ ሙሉ ለሙሉ ዘራቸው በሰሜን ኢትዮጵያ ካሉ ማህበረሰቦች የሚመዘዝ እንደሆነ ተረጋግጧል። የኖህ የልጅ ልጆች ያሳቷቸውና በዘር በስጋ ከእነሱ ጋር የተዋለዱ ልቡሳነ ስጋ አጋንንት ናቸው። ከብዙ ዓመታት ድካም በኋላ ግን በኢየሩሳሌም ባደረጉት ቁፋሮ ፍንጭ የሚሆናቸውን አንድ ነገር አግኝተዋል። እርሱም የጥቁር ሰው ገጽ ያላቸው እመቤታችን ጌታችንን ታቅፈው ያለ ስዕለ አድኅኖ ነው። ካዛሮች ሰው ስላልሆኑ የስሙን ሳይሆን ትክክለኛውን የክህነት ስልጣን መያዝ ስለማይችሉ ለሚያመጡት ሐሳዌ ክርስቶስ የተለየ ሚስጥራትን ይፈጽሙላቸው ዘንድ የኢትዮጵያ ኦርቶዶክስ ተዋሕዶ ካህናትን በዚህ አስተምሮታቸው ለመቅረጽ ለብዙ ዓመታት ጥረት አድርገው ነበር። የቅባትና ጸጋ የሚባሉ የክደት አስተምሮቶችን በኢትዮጵያ ተክሎ አልፈዋል። አምስት መቶ ዓመት ሙሉ ያልተቀየረ መፈክር አለ። እሱም ቴዎድሮስ የሚባል ንጉስ ሊመጣ ነው የሚል ነው። ቴዎድሮስ ኢትዮጵያዊ ዘር ያለው ነው። ሐሳዊ መሲሕም እንደዚሁ ቴዎድሮስ እንደ ጥንት ስርዓት የሚቀበው የቤተክርስቲያን ነው። ሐሳዊ መሲሁ መጥቶ የሚቀመጠው በቤተ መቅደስ ነው። ቴዎድሮስ የዓለም ንጉሥ ነው። ሐሳዊ መሲሁ በዓለም የሚነግስ ሥጋዊ ንጉሥ ነው። ቴዎድሮስ የተበላሸውን የቤተ ክርስቲያን ስርዓት ያስተካክላል ይባላል። ሐሳዊ መሲሁ ሙሉ የቤተ ክርስቲያንን ስርዓት ይቀይራል። ቴዎድሮስ ሲመጣ በታላቅ መንፈሳ ኃይል ነው። ሐሳዊ ክርስቶስም ሲመጣ ታምራትንና ድንቅን እያሳየ ነው። ሌሎችም ትንቢቶቹን ብትመለከቱ ሙሉ አንድ አይነት ነው። ይሄ በስመ ቴዎድሮስ ሊፈጸም የነበረው ሴራ ለአምስት መቶ ዓመታት ያክል በአምላከ ቅዱሳን እየከሸፈ እዚህ ደርሷል። በተለያዩ ዓመታት በተከታታይ ዘመቻ ሙሴ፣ ዘመቻ ሰለሞን እየተባለ ከኢትዮጵያ በአራቱም አቅጣጫ ሁሉም ሳይሆን ተመርጠው በብዙ ሺህ የሚቆጠሩ ንጹሕ የአይሁድ ዘሮች ለዚህ የክደት ተግባር የተወሰዱት የነበረው አይሁዳዊ ወይም እስራኤል ላይ ብሎ አልነበረም። በንቀት ጥቁር ህዝቦች እያለ ነበረ ሲጠራቸው የነበረ። የመጀመሪያ ዘመቻ ሙሴ የሚባለው በመጀመሪያ የወጣለት ስም በእብራይስጥ ጉር አሬያ የሁዳ የሚል ነበር። ከሐሳዊ መሲህ ጋር ተያይዞ በኢየሩሳሌም ሶስተኛው ቤተ መቅደስ ሊገነባ ነው፣ እየተገነባ ነው፣ የአይሁድ መሲ ታየ፣ ህዝቡን ባረከ፣ እየተባለ የሚለቀቁ ዜናዎችና መረጃዎች አሉ። እውነት ለመናገር እስኪ አስቡት። ለስንት መቶ ዓመታት ዋጋ የከፈሉበትን ሚስጢር እንዲህ የሚዲያ ማድረገ የሚያደርጉት ይመስላችኋል? ይህም ሚስጢር መፈጸሙ በ2006 ያረፉ አንድ ትልቅ የካዛሮቹ አይሁድ ራባይ ራባይ ይስሐቅ፣ የሚባሉ ከመሞታቸው በፊት ለተከታዮቻቸው እኔ ከሞትኩ በኋላ ከፍታችሁ እንድታነቡት ብለው የሰጧቸው ደብዳቤ ነበር። ከተመለከታችሁ እስራኤል የጦር ካምፓን የገነባችሁ በቀድሞ የትክክለኛው እስራኤል ክፍል በነበረችው በኤርትራ ላይ በዘር፣ በፖለቲካ፣ በሃይማኖት ተከፋፍላችሁ ደም እየተቃባችሁ ያላችሁ ወገኖቻችን እንደምታዩት በኢትዮጵያ ዙሪያ ላይ እንዲህ እንደ ችበው ከቦ የሰፈሩት የጦር ኃይሎች ማንን እየጠበቁ ነው? በሐሳዊ መሲህ በኩል ያለው ስራ ጨርሰው በምስሉ እንደምትመለከቱት በመጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ማርያም ከተመላለሰባቸው ሀገር ውጭ ባሉ ቦታዎች ላይ እንዲህ እንደምታዩት የማይቀረውን ጦርነት ለማድረግ ጎግ ማጎጎች የዓለምን ሕዝብ ጭምር አታለው እንዲያሰልፈው ይገኛሉ።